ጥንታዊ እሸት ይባላል። የማመርታቸው ለአውቶሞቲቭ የሚሆኑ ግብአቶች ናቸው። በራበር ስራ ግንኙነት የሚሰሩ የመኪናዎች ላይ እግሮቻቸው ላይ የሚገጠሙ እንደ ብራቹ አይነት ብሽንጎች፣ የራበር ስራዎቻቸው እንደዚሁም የተለያዩ የማሽነሪ ሼኪንግ ሰፖርቶች አሉ የተለያዩ። እነዚህ ሁሉ ጠቅላላ በራበር ስራ የሚሰሩ ምርቶች ናቸው። ስራው በብዛት እጥረት እየመጣ የስፔር ፓርቱን ግብአት እነዚህም የፋብሪካ ውጤቶቹ ከውጭ የሚመጡት ነገር በጣም በዶላር ምንዛሪ እየጨመረባቸው ሲያስቸግር በተወሰነ መልክ ሰዎች ወደ እኛ እየመጡ አሁን አሁን አሁን እየተለመደ መጥቷል። በጣም አዋጭና ኢትዮጵያ ውስጥ ያልተለመደም ስራ ነው። ነገር ግን አሁን ላይ ስራው መሰራት ይችላል። ማቴሪያሉ ግብአቱ እንደ ልብ ይገኛል እዚሁ ከተማችን ላይ እዚሁ ሀገራችን ላይ ስለዚህ ይህንን የስፔር ፓርቲ አውቶሞቲቭን ደግሞ ግብአት በተወሰነ መልክ የስፔር ፓርቱን ከውጪ የመጣውን ምንዛሬ በማስቀረት እዚሁ እናመርታለን። ሞተር ሳፖርቱ ገንጥለው እሱን ለማሰራት ነው። ይሄ ሞተር ከባድ መኪና ሞተር ሳፖርቱ ነው። እዚህ ጋር ፍትሽ ያለ እሱን ለማሰራት ነው። ተጣጥ ካስመጭ እስከ ከስፔር ነበር የሚገዛው። ይሄ ከፈነዳ እዚህ ጋር ያለው ጎሚኒ ነው አሁን ይሄን እሱ አቅልጦ የራሱ ስራ እንደነበረ እንዳዲስ ነው። ይሄ እንደምታዩ ተገረጥሞ ተሞልቷል። አመልሶ ወተው ለሞል ይችላል። እነኚህ ገንጥለው ነው የመጡት እኛ ጋር ተበላሽቶባቸው ነው። እኛ ስንሰራቸው ደግሞ ሞልድ እንሰራላቸዋለን። ይሄ ባልሙኒየም ሞልድ እንሰራላቸዋለን። ሴንተር ቱ ሴንተር አድርገን እነኚህን ሞልድ ሰርተንላቸው ነው የምንሰራቸው። ኬሚካል አለ፣ ኬሚካል እንቀባቸዋለን። ከዛ ሞልዳቸውን እንሰራና እኩል በኩል ሴንተር ሴንተር ጎማ ሞልተን ነው የምንረጥላቸው እንደ በፊቱ እንደ አዲስ አድርገን እንሰራላቸዋለን ማለት ነው። ይሄ ብራቾ ቡሽንግ ከውጭ ከፈረንሳይ ከአውሮፓ ተጭኖ የሚመጡ እቃዎች ናቸው። በስፔር ፓርት ደረጃ እዚህ ገበያ ላይ ሲቀርቡ ሲሸጡ እስከ 3500 ብር ይሸጣሉ። እኛ በእኛ እጅ ላይ እስከ 800 ብርም እስከ 1000 ብርም እንሸጣለን። በጣም ብዙ ገንዘብ ነው የሚወጣበት፣ የሚበላሽ ነገር ነው ነ የሰነዳን በጎሚኒ ራሱ ሞዲፊካ ይሰራልናል ብዙ ጊዜ ይጠቅመናል። ካሁን በፊት ግን ይህንን ለመግዛት ዛ ብዙ ወጪ ነበር የምናወጣው። ጥራት ደረጃውም፣ የፊኒሽንግ አሰራሩም፣ የጥራት ደረጃውም የራበር የራበርነቱ ራሱ እንዲያውም የእኛ ራበር ፒውር ራበር ነው። ምንም የምንቀላቀልበት ነገር የለም። አብዛኛውን ከውጭ ይመጣ፣ እንዲሁም የተወሰነ ነገር ሊቀላቀል፣ ከሌላ ማቴሪያል ጋር ሊቀላቀል ይችላል። እኛ ግን ኖርማል ንጹህ ራበር ነው እና በጣም ጥሩ ነው። አገልግሎቱም ዘመኑ በጣም ጥሩ እያገለገለ ኦሪጂናል ከሚባለው ማቴሪያል ጋር እኩል ስራ እየሰራ ያለ አዋጪ ነው። አያልቅም። ሁሌ ፈጠራ ነው። ሁሌ አዲስ ነው። ሁሌ የተለያየ ክርኤት ነው የምታደርጊው። ሰርተሽው የምትደሰችበት ስራ ነው። የማይሰለች ስራ ነው።